እውነትም ጭሷ ሃይሚዬ ዛሬ ቡታጅራን እያጨሰቻት ነው። በአንድ እግሯ አቆማታለች። ሰላም ሰላም ውዴ ቻናል የቤተሰቦች እንዴት ናችሁ? ሰላማች ይብዛ እናላችኋለሁ። ውዶች ዛሬ ሀይሚ የለቀቀችው ቪዲዮ ዋው፣ ዘናጭ ደግሞ በዚህ አለባበስ ዘናጭ፣ ዘናጭ በሚለው ራሱ ብትቀጤበት፣ ቅመሟ በጣም ነው የሚያምሩ ማለት ከሙዚቃው ጋር የሆነ የምታደርገው አክሽኗ ምናምን እንዴት እንደሚመስጥ ቲክቶክን እኮ አንቀጠቀጠችው። እና ከዛ ተነስተው ነው ሀብትሽ ጭሷ ያላት ማለት ነው። እና መውደድ የሚለውን ስም ወደውታል። አላልኳችሁም? ይኸው አሁንም ደግሞ ቤኪ ደገመው፣ ወይዘሪት መውደድ ብሎ አልጻፈም። እኔ የምላችሁ እኛ የምናጸድቀው አይሆንም አይሆንም። ጨረቃማ አይቀየርም። ጨረቃ በመቼም በመቼም ሊቀየር የማይችል ስም ነው። እና ሀይሚ ከዚህ ጋር በራሷ ሙድ ዘና ፈታ ትላለች። አቡ ኦመር ደግሞ በዚህ በኩል ያወራልና ይሄ ነገር ውዶችን፣ እንዲ አሁን ስለ አቡ ኦመር ትንሽ ለማለት ነው የመጣሁት ማለት ነው። ያው ከዚህ ጋር ታውቃላችሁ አልለጥፈውም። ሀይሚ ቅመሟ ሸበላውን የመሰለ የሙሽ ቀብራራ ብሩክን የመሰለ እያለ እኔ ለምን ካቦ ኦመር ጋር ለጥፋት አለ ብዬ አልለጥፍም፣ ግን ትንሽ ስለሱ ላወራ ነው እና ከምን ተነስቶ ነው ይህን ልጅ እንደዚህ ጊዜ የቻለው? እና አሁን ላይ ያው በዛም በዛም እየተነሱ ነው። ተረጋጋ ተረጋጋ የሚለው ለነዚህ ለነዚህ ይሆናል ብዬ አስባለሁ። ባላችሁበት ረጋግታችሁ ቁሙ። ይሄ ነገር ትናንትም ከቤቴ ተጽፎ ነበረ። ያው የሆነ ልጅ ሁለት ዓመት አፈቅራት አለው የሚል ልጅ መቷል ብለውኝ እኔ አላየውም ነበር፣ ግን ያው ሚዲያ ላይ የወጣ ነገር አይደበቅም አይደል? ልጆቼ ዞር ዞር ስል ወስዶ ከአቡ ኦመር ቤት ጣለኝ ማለት ነው። ቅመሟለች ከዛ ጋር ቅመሟ ከተለጠፈች ቤት ያው ዘው ብለን እንገባለን። ስገባ አቡ ኦመር እያወራ ነው እና የልጅነት ፍቅሬ ናት አብረን ያደግ ነው። ስለዚህ በአንድ ቴክስት ነው እኔ ሕይወቴን እየኖርኩ ነው ያለችኝ። ብሮኬ ይሄንን አያውቅም፣ እርግጠኛ ነኝ። ብሮኬ ቢያቅ ይሄን ነገር ስታደርግ ዝም አይላትም ነበር እያለ አቡ ኦመር ያወራል። ቀጣይ ደግሞ አቡ ሰሚራ እንጠብቃለን። ምክንያቱም እንደዚህ ነው፣ ከአንዱ ከአንዱ እየተማሩ አይደለም የሚመጡት። አቡ ኦመር አሁን ይሄን ነገር ተምሮ የመጣው ከፋሲል ነው። ፋሲል ምን እንዳረገ ከዚህ በፊት አይተናላ የእሱን ስታይል ተከትሎ ነው የመጣው። ግን አንዳንድ ሰዎች ማለት ነው እንደዚህ የሆነ ማስመሰል የምንችል ከሆነ የሆነ ቁጭ ብላችሁ ለውሸት ስክሪፕት ነው ምናምን የሚባዛ ይሄ ፊልም የሚሰሩበት ማለት ነው፣ እንደዛ ጽፋችሁ ማስመሰል የምችሉ ከሆነ ማለት የምሬን ነው። ይሄን ነገራቸውን ወደ እውነተኛ ቀይረውት ለምን የሆነ ድራማ ላይ ምናምን ይሄ አነሳነስ ያሉ ድራማዎች የሉ ከእንደነዛ ከእንደነዛ ለምን አይቀላቀሉም ብዬ አስባለሁ። ጊዜያቸውን በከንቱ የሚያተርፉት ስድብ ነው የሚያተርፉት ጥላቻ ነው። እና በማይሆን ነገር ለምን ይመጣሉ ብዬ አስባለሁ ብዙ ጊዜ ማለት ነው። እና ይሄ ልጅ እያንዳንዱ ንግግሩ፣ እያንዳንዱ የሚላቸው የነበሩ ነገሮች ልክ ከፋሲል የወሰደው ነው። ፋሲል እንደዚህ አይደለ፣ አመት ምናምን ሆኖናል፣ ከዛ በኋላ እንደዚህ ያደረግን፣ ከዛ በኋላ ቀለበት ምናምን እያለ መጣ አይደለ? ይሄ ልጅ ደግሞ ብዙ ጊዜ ሆኖናል፣ ሁለት አመት ሆኖናል። ነገር ግን በአንድ ቴክስት ብቻ አልፈልግም አለች። የልጅቷን ስም ለማጠልሸት እንዲህ ተነስተዋል። በኢየሱስ ስም ግን ሰዎች ምን ሆናችኋል? እኔ እኮ ለዚህ ነው የሴት ልጅ ስም አንዴ ከተነሳ በጣም ከባድ ነው። እግዚአብሔርን የሴት ልጅ ስም የኛ ስማችን መራራ ነው። በምን ሳታደርጉት እኮ ነው ሳታደርጉት የሆነ ነገር ከተፈረጀባችሁ በቃ ሁሌ እንደዛ ሆናችሁ ነው የምትታዩትና አሁን ፋሲል በሀይሚ ላይ ያደረገው ነገር እንግዲህ ምን አይነት ሰው እየመጣ አፉን እንደሚከፍት ማለት ነው። እና በባለፈው ፋሲል ሲሰራ ቪዲዮ ምንድነው ብዙ ሰው ላይ የምሰማው የነበረ ስራ ነው፣ ስራ እየሰሩ ነው፣ ፕራንክ እያደረጉ ነው፣ ስራ ነው፣ ስራ ነው ነበር የሚሉትና ስራ መሆኑን ጠልተን አይደለም፣ ይስሩ፣ ያው ሊሰሩ ነው ዩቲዩብ የከፈቱ ሃይሚ እና ብሩክ። ነገር ግን ማለት ነው የምሬን ነው ውዶቼ፣ አንዳንዴ ማስተዋል አለብን። እንደዚህ የሰውን ስም የሚያጠለሽ አይነት ስራ ወይም ደግሞ ፕራንክ ድብን ብሎ ይቅር። ገባችሁ? ምክንያቱም ለወደፊት ሀይሚ እንደምታውቋት ገና ታዳጊ ልጅ ነች። ለወደፊት በጣም ብዙ እኮ እንደሚወዳችሁ ሁሉ በጣም ብዙ ሰው እኮ እናንተን በመጥፎ የሚያስባለ አሁን ለምሳሌ ሁሉም እየመጣ እንደዚህ ሲል እንደ ይችልሽ ከስንቱ ሰው ጋር ነው የምታወራው? ብሎ እኮ የሚያስብ ሰው ሊኖር ይችላል። እና ሀይሚና ብሩኬ እንደዚህ ስማቸውን ወደታች የሚጥል አይነት ፕራንክ ሲጀምሩ የምሬን ነው ልናስቆማቸው ይገባል። ለምን? ለስማቸው ጥሩ አይደለም። በተለይ ደግሞ ለሴት ልጅ ስም ጥሩ አይደለም እንደዚህ አይነት ነገሮች ማለት ነው። እና ይሄ ልጅ አሁን ምን እያለ ነው? በቃ ምላሽ እንድትሰጠኝ ፈልጋለው እያለ ነው። ድንቅ ምላሽ እንዲህ ምን አይነት ድፍረት ነው ግን አንዳንዴ በህይወታችን ማለት ነው የምር ለእኛ የሚጠቅመንን ነገር ነው መማር ያለብን። የማይጠቅመንን ነገር ብንማር ጊዜያችን ከመፍጀት ውጭ ምንም የምናተርፈው ነገር የለም። እና አሁን እነዚህ ልጆች በጣም አዲስ ናቸው። ገና አቃለው ዩቲዩብ በጣም ይከብዳል። ዩትዩብ ስትከፍቱ በቃ ተስፋ ነው የሚያስቆርጣችሁ። ገብታችኋል አይደለም? ሰብስክራይብ አይመጣም፣ እይታ አይኖራችሁም ከባድ ነው። በጣም ከባድ ነገር ግን ደግሞ እንደዚህ በውሸት ማደግ የሚባል ነገር የለም። እግዚአብሔርን በፍጹም ብታድጓችሉ እንዴ! ከዚህ ይልቅ እኮ ያልሆነውን ሆኖ ብሎ ከማውራት ይልቅ እኮ በቃ ማለት ሃይሜና ብሩኬ እምቢ የሚሉ ሰዎች አይደሉም፣ አይደል እንደ ሄዳችሁ ምን ችግር አለ? በቃ ማለት ተባበሩን እኛ የስራ ፍላጎት አለን፣ የመስራት ፍላጎት አለን፣ ግን የሚያግዘን ሰው እንፈልጋለን ቢሉ እኮ እምቢ አይሏቸውም። እርግጠኛ ነኝ። ይኸው ለብዙ ሰው እየከፈቱ እየሰጡ አይደል እንዴ እና ይሄ ልጅ ገና ሶስት መቶ ምናምን ነው። የሚገርማችሁ ነገር አሁን በሰላም በፍቅር ከናይሚ ጋር ተደዋውለው ቢከፍቱ ኑሮ እስካሁን ድረስ ከአንድ ሺ ከሁለት ሺ ምናምን አያልፍም ነበረ ያልፍ ነበረ። ግን በውሸት ስለመጡ ይሄው ቻናላቸው ማንም ሰብስክራይብ አላደረጋችሁም። እና እንደዚህ ብላችሁ ለምትመጡ ልትመጡ ላሰባችሁ፣ እባካችሁ ስትመጡ በንጹ ልባችሁ ነው በንጹልባችሁ ልባችሁ ሀይሚና ብሩኬን አናግሩ፣ ይከፍቱላችኋል። ምን ችግር አለ ማለት ሀይሚና ብሩኬ ከዚህ የደረሱት ከዜሮ ተነስቶ ነው። ስለዚህ ማንም ሰው ደግሞ የመጣበትን ስለማይረሳ እነሱ የሚሉ ሰዎች አይደሉም። ማንም ሰው ሰርቶ እንዲቀየር ይፈልጋሉ። እና ስማቸውን እባካችሁ በከንቱ አታጥፉ። ልጅቷንም ተፋቷት ሀይሚ ብሩኬና የብሩኬ ምንድን ነው ግን ወንዶች፣ እኔም አሁን በቃ እየደበሩኝ ነው። እግዚአብሔርን በአንድ በወለበሱት ሰው ሁሉን ሰው መጥላት አለብን እንዴ? ይህን ያክል በወንድ ልጅ ውሸት ሲመረት ማየት በጣም ነው የሚያስጠላ።